አሁን የእግዚአብሔር ቅባት ብዙዎች ላይ መፍሰስ ይጀምራል። ነካርጉትና፣ እኔ የራበኝ በሉት። እስቲ የተጠማሁት በሉት። የእግዚአብሔርን ቅባት ነው በሉት እስቲ። ቅባት የተራበ የተጠማ ሰው ብቻ ሁለት እጆቹን ወደ ሰማይ አምላክ ወደ እግዚአብሔር ከፍ ያደርግ። አይኖቻችሁን ጨፍኑ። አሁን መራብ ጀምሩ የጌታን መንፈስ መጠማት ጀምሩ። አሁን ጸጥ ብላችሁ ልጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ አሁን ስሙኝ በደንብ ጸጥ ብላችሁ። መቶ ሀያ ለተለየ ፕሮግራም የጠራዋቸው የመረጥኳቸው ልጆች አሉ ይለኛል። በእነርሱ ላይ አሁን እግዚአብሔር መንፈሱን ቅባቱን ጸጋውን ያፈስባቸዋል። ከፍ አድርጉ ሁለት እጆቻችሁን፣ አይናችሁን ጨፍኑ፣ ጸጥ በሉልኝ። ስራው የማንም ሰው አይደለም። በግርግርም በጩወት የሚሰራ ነገር የለም። ስራው የመንፈስ ቅዱስ ብቻ ነው። ከፍ አድርጉ ሁለት እጆቻችሁን። መቶ ሀያ ሰዎች እንደ ሬሳ ራሳቸውን መቆጣጠር አይችሉም። እነዚህ ሰዎች ከራሳቸው ኮንትሮል ያወጣቸዋል። በቃ እንደ ጨርቅ፣ እንደ ሬሳ ነው የሚሆኑት። ምንም አቅም አይኖራቸውም፣ ኃይል አይኖራቸውም። የእግዚአብሔር ኃይል ውስጣቸው ይገባል። እንደ ተቀቀለ፣ እንደ ቀለጠ ፓስታ ነው የሚሆኑት። ሁለት እጆቻችሁን ብቻ ከፍ መቶ ሀያ ሰዎች ይለኛል። የእግዚአብሔር መንፈስ ጌታ መንፈስ ቅዱስ አንተ ከሆንክ የተናገርከኝ፣ አንድ ሁለት ሶስት ጀምረው አምጧቸው። ወደዚህ የሚወርቁትን እዚህ ጋ እያመጣችሁ አስተኛቸው። ወደፊት ለፊት ዝም ብላችሁ ዓይናችሁን ጨፍናችሁ ቁሙ። ሁለት እጃችሁን ከፍ አድርጋ ንቃኝ ብቻ በሉት። አስተኛቸው። እዚህ መድረክ ላይም እያመጣችሁ አስተኛቸው። የብዙዎች መንፈሳዊ አይናቸው ይከፈታል። ጆሮቸው ይከፈታል። የብዙ ዘመን ቀንበር ያለባቸው ቀንበር ከላያቸው ላይ ይሰባበራል። ከፈር ጉለት ልጆቻችን ብቻ እናንተ ባላችሁበት አንዳንዶች ድንገት ከቁጥጥራቸው ወጥተው የገፈተረ የሚያወጣቸው ኃይል አሁን ላያቸው ላይ ይመጣል። እየበረሩ ሊወጡ ይችላሉ። ተጠንቀቆ የእግዚአብሔር እሳት የእግዚአብሔር ክንድ በኃይል ወፍራም የሆነ አንዳንዶች ላይ መናፈስትን የመለየት ቅባት አንዳንዶች ላይ የትንቢት ቅባት አንዳንዶች በአዲስ ቋንቋ መሞላት ይጀምራሉ። አንዳንዶች የዝማሬ፣ አንዳንዶች የፈውስ ቅባት አሁን ውል ብጥ ብጥ የሚል ይውላችሁ። በሁሉ ቦታ የእግዚአብሔር ክንድ ይወርዳል። ሻባጋታና ማክሬድያ እሳት እሳት እሳት ከፍ አርግለት ልጆቻችሁን ሰባት ጊዜ የመንፈስ ቅዱስ እሳት ወሎውስ አንድ ሁለት? ሶስት አራት አምስት ስድስት ሰባት ወረደ፣ ዮ ወረደ፣ ወረደ፣ ወረደ። ወንዶች ላይ ሴቶች ላይ ገባ፣ ጌታ እሳት ገባ፣ ጌታ እሳት ወረደ፣ ወረደ፣ ወረደ፣ ወረደ። አባቴ እሳት የእግዚአብሔር ቅባት የእግዚአብሔር ቅባት አንዳንዶችን ወንጌላውያን የሚያደርግ አንዳንዶችን ዘማሪዎች የሚያደርግ አንዳንዶችን ሐዋርያት የሚያደርግ መጋቢዎች የሚያደርግ ለትውልድ መፍትሄ የሚያመጣ ቅባት በአባቶች ላይ ወረደ፣ በእናቶች ላይ ወረደ ወረደ የአባቴ እሳት ፈሰሰ። የአባቴ እሳት ከፈርጉ ለልጆቻቸው። ጌታ ሆይ በሉ እስቲ። ዛሬ ማታ ታስፈልገኛል። ቅባት እርቦኛል፣ ቅባትን ተጠምቻለሁ። የኔ አባት ዳሳ ይበሉ እስቲ፣ ቀባ ይበሉ እስቲ። አሁን ብዙ ወ ጣቶችን ጌታ እየቀባ አስነሳቸዋል። የበቀል ቅባት ላያቸው ላይ ሲመጣ ያለው። የተሳለ ሰይፍ እጃቸው ላይ ሲገባ ያለው። ሰይፍ እጃቸው ላይ ሲገባ ያለው ይው ከጉባኤ አንዳንዶች እየሮጡ ሊወጡ ይችላሉ። የእግዚአብሔር እሳት ላያቸው ላይ ሲመጣ ያለው። ጂሰስ ለዘመናት ሸክም የሆነ ነገር አሁን ከላያችሁ ላይ እየተሰባበረ ነው ያለው እየተሰባበረ ነው ያለው። እየተሰባበረ ነው ያለው። አንድ ሰው ጮሆ ቅባት ይበልስ። ከፈርጉለት ጉለት ልጆቻቸው አሥራ አምስት ሰዎች አያለው እግዚአብሔር ሚሊየነር ቢሊየነር እስኪሆኑ ድረስ በኃይል የመባረካቸው ልጆች አሉ አለ። የባለጠግነት ቅባት በእነዚህ ሰዎች ላይ ይወድቀባቸዋል። ከፈርግ ጉለት እጆቻቸው ከቁጥጥራቸው ይወጣሉ። ሚወድቁትን ሚወድቁትን ወደፊት ለፊት አምጧቸው፣ ይውደቀላቸው። ለቅባት የባለ ጠግነት ቅባት። አንዳንዶች ወጣት ናቸው። ዛሬ ምንም የላቸውም። ነገር ግን ለቤተ ክርስቲያን የበረከት ሰው፣ ለቤተ ሰባቸው የበረከት ሰው፣ ለሃገር የበረከት ሰዎች ይሆናሉ። አንዳንዶች ቢዝነስ ላይ ያሉ ናቸው፣ ይለኛል ጌታ። ቢዝነሳቸውን እባረካለሁ አለኝ። ስራቸውን እባረካለሁ አለኝ። ቢሊየነር እስኪሆኑ አበለጸጋቸዋለሁ አለኝ። ቅባቴ በነሱ ላይ ፈሳላ ላይ የሚነኩትን ባርከዋለሁ አለኝ። እነዚህ ሰዎች ሲባረኩ ቤተ ክርስቲያን ታርፋለች። በሚሊዮን አስራት ለቤተ ክርስቲያን መስጠት ይጀምራሉ። በነሱ ምክንያት ወንጌል በኃይል ይሰራል፣ ወንጌል በኃይል ይሰራል ይለኛል ጌታ። ሚሽነሪዎችን ይልካሉ ይለኛል ጌታ። ለብዙ ዳዎች አባት ይሆናሉ ይለኛል ጌታ። እኔ ጋር እግዚአብሔር አንዱ ያስቀመጠው ቅባት ሰዎችን የሚያበለጽግ ቅባት ነው። ዜሮ አምስት ሳንቲም የሌላቸው ሰዎች ሚሊዮነር ሲሆኑ አይቻለሁ ቢሊየነር ሲሆኑ አይቻለሁ። ወደ ዓለም ሁሉ የሚላኩ አነጋጋሪ ሐዋርያት፣ ነቢያት የተቀቡ ልጆች ይነሳሉ። አንተ ኔኔን ካልክ ዘለ አሜን በልስቴ ድገምና ዘለ አሜን በልስቴ ድገምና ዘለ አሜን በልስቴ ነካርጉ። ለሶስት ሰው ንገሩት። የመገለጥ ምዕራፍ ደርሷል፣ ደርሷል፣ ደርሷል። የመገለጥ ምዕራፍ ለአምስት ሰው ንገረው። ለአምስት ሰው ዞር ዞር እያልክ ነገረው። የመገለጥ ምዕራፍ ደረሰ ብለው ደረሰ። ቆይ ቆይ ቆይ ቆይ ስሙ። እንደ እግዚአብሔር ነቢይ እንደ እግዚአብሔር ሐዋርያ ጌታ የሚለኝን እነግራቸዋለሁ። በደንብ እየኝ በለው ውስጥ ታሪኬ ሲቀየር ትፈልገኛለህ በለው ውስጥ ሰባት ሰው እየፈለጋችሁ የመገለጥ ምዕራፍ ደርሷል እያለ ትንቢት ነገረው። ደረሰ በለው እስቲ ደረሰ በለው እስቲ። ወንጌልን ይዘ ለዓለም የምትገለጥበት ጊዜ ምን ሆነ? ደረሰ የኢየሱስን ክብር ለዓለም የምታበራበት ጊዜ ምን ሆነ ደረሰ። ዛሬ የተገፋች የምትፈለጉበት ጊዜ ደረሰ። ማቼንታ ግራዲያል ቬካቶር ዴኒፋኒያ ደረሰ። አንድ ሰው ጮ ደረሰ። የበለስቴ ያዛርገውና ደረሰ። ጊዜው በለውስቴ ደረሰ። ጊዜው በለውስቴ ስሙ ሴት ልጅ ሴት ልጅ ካረገዘች በኋላ አንድ ወር ትታገሳለች፣ ሁለት ወር ትታገሳለች፣ አምስት ወርም ችግር የለውም፣ ሰባትም ችግር የለውም፣ ስምንትም ችግር የለውም። ልጁ አርፎ ቁጭ ይላል። ዘጠኝ ሲደርስ ግን በቃኝ ይላል፣ በቃኝ ይላል። አሁን የምወጣበት ሰዓት ደርሷል ይላል። አሁን የምገለጥበት ሰዓት ደርሷል ይላል። ጊዜው ደረሰ። ሰዓቱ ደረሰ። እስቲ ደረሰ በሉ። እስቲ እየታየኝ ነው፣ ወንጌል የማይሸቅጡ ልጆች፣ ወንጌል የማይነግዱ ልጆች በጽድቅና በእውነት የሚያገለግሉ ወንዶች ሴቶች የሚገለጡበት ጊዜው ደረሰ። ሰዓቱ ደረሰ። ዘመን መጣ። ዘመን መጣ። ዘመን መጣ። ዘመን መጣ። ዘመን መጣ። ኢየሱስ ጌታን እግዚአብሔር ትላንትና የምንለው ብቻ አይደለም። ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው።